ውድ አድማጭ ተመልካቾቻችን እንደምን ከረማችሁ? አሁን እያዳመጣችሁ ያላችሁት የሶሎዳ ሚዲያ የትንታኔ ዘገባ ነው። በዛሬው የትንታኔ ዘገባችን ፕሬዝዳንት ጌታቸው ረዳ በመግለጫቸው ያሳዩን ትግራይ በሚል ርዕስ አጭር መልእክት ይዘንላችሁ ቀርበናል። ዝግጅታችንን ስትከታተሉ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ አትርሱ። ከመሸጋገሪያው በኋላ እንመለሳለን። መልካም ቆይታ ይሁንላቸው። ፕሬዝዳንት ጌታቸው ረዳ በመግለጫቸው ያሳዩን ትግራይ። ፕሬዝዳንት ጌታቸው ረዳ በአዲስ አበባ ከተማ ሸራተን ሆቴል መጋቢት አራት ቀን 2017 ዓ.ም በኢትዮጵያ ለሚገኙ ሚዲያዎች መግለጫ ሰጥተዋል። በመግለጫቸውም ስለሚመሩት የትግራይ ክልል አሁናዊ ሁኔታ ለኢትዮጵያውያን ያለ ስስት የሚያውቁትን ሁሉ ለማሳወቅ ሞክረዋል። በመግለጫቸው የተነሱ ዝርዝር ጉዳዮችን በዛሬ ዘገባችን እንቃኛለን። ፕሬዚዳንት ጌታቸው መግለጫቸውን የጀመሩት ለጋዜጠኞች እድል እየሰጡ የተነሱላቸውን ጥያቄዎች በማስታወሻቸው ላይ ከመመዝገብ ነበር። አንዳንዴም ማስታወሻቸውን ለመከተብ ካቀረቀሩበት ቀና እያሉ ለጠያቂ ጋዜጠኞች እድል እየሰጡ በቴሌቪዥን መስኮቶቻችን ላይ ጥቂት ደቂቃዎችን አሳልፈዋል። ስለ ትግራይ ግድ የሚለው መላው ኢትዮጵያዊም ሊሰማቸው ጓጉቶ ጠብቋቸዋል። ፕሬዚዳንት ጌታቸው ረዳ ወደ ምላሾቻቸው ሲገቡ በቀጥታ መልስ መስጠት የጀመሩት የትግራይ ክልል መንግስት ለፌዴራል መንግስት የድጋፍ ጥያቄ አላቀረበም ከሚል የማስተባበያ አስተያየታቸው ነው። ይህንን ሀቅ ሲያብራሩም የትግራይ መንግስት አሁን ባለበት ሁኔታ የክልሉን ምክር ቤት ሰብስቦ ከተወያየ በኋላ የፌዴራል መንግስት ወደ ትግራይ ክልል ጸጥታ ለማስከበር ጣልቃ ይገባል የሚል ጥሪ አላቀረበም በማለት ቀደም ሲል በዚህ ጉዳይ ላይ የተሰሩ ሀሰተኛ ዜናዎችን ወድቅ አድርገዋል። ፕሬዝዳንቱ በፌዴራል መንግስት ተሳትፎ ላይ ክልላዊ ግብዣ የለም ይበሉ እንጂ ቀጥለው የፕሪቶሪያውን ስምምነት ገልጸው ሲያስረዱ የትግራይ ክልላዊ መንግስት በፕሪቶሪያ ስምምነት መሰረት በህዋትና በፌዴራል መንግስት ፈቃድ የተቋቋመ ክልላዊ መንግስት ስለሆነ የፌዴራል መንግስት በገዛ ፈቃዱ ያቋቋመው መንግስት ህገወጥ በሆኑ ጥቂት ኃይሎች እንዲፈርስ ሲደረግ ዝም ብሎ ይመለከታል ብዬ አልጠብቅም ሲሉ መግለጫቸውን ልብ አንጠልጣይ አድርገውታል። አቶ ጌታቸው ረዳ እንዳሉት የትግራይ ክልል ጊዜያዊ መስተዳደር ከተቋቋመበት ጊዜ አንስቶ ስራውን መስራት እንዳይችል በጉባኤ አድራጊው አንጃ ሲደነቃቀፍ ቆይቷል። ይህ እውነት በመላው የሀገራችን ሕዝብ የሚታወቅ የአደባባይ ሚስጥር ነው። ፕሬዚዳንቱ አንድ የከተማ ከንቲባ ሲሾሙ በትይዩ ወንበዴዎቹም ያንኑ ይፈጽማሉ። ከዞን ጀምሮ ወረዳ፣ እንዲሁም ቀበሌ ድረስ ይህን ክፋታቸውን ሲጎነጉኑ ነው ላለፉት ሁለት ዓመታት የከረሙት። ከአቶ ጌታቸው ሹመት የመጀመሪያ ዕለት ጀምሮ ያለፉትን ሁለት ዓመታት የጉባኤው ትነጎች ያሳለፉት በሴራ ግብራቸው ተጠምደው ነው። ግጭታቸውን የጀመሩት በጨረባ ምርጫቸው የተመሰረቱ የክልል የዞን፣ የወረዳና የቀበሌ ምክር ቤቶች አይፈርሱም ከማለት ነው። ይህንን ያደረጉት የስልጣን ማጣት ስጋት ስላደረባቸው ነው። ከላይ ያለውን የክልል ፕሬዝዳንትነት ቦታ ስለተነጠቁ ጭንቀት አደረባቸው። ከክልሉ የስልጣን ኮርቻ ላይ ተጠራርገን እንባረራለን በሚል ስጋት ክልሉን ወደ ማመስ መሰስ ብለው ገብተው ሲያተራምሱት ቆይተዋል። ተነጎች ነውጦቻቸውን ሲፈጽሙ በሁለቱ ዓመታት ጦርነት ዋጋ የከፈሉ የትግራይ ወጣቶች የሞታቸው መርዶ ተደርቶ አላለቀም ነበር። የታጋዮች ቁስል ታክሞ አልጠገገም። ልጄ ይመጣል ብላ ደጅ ደጁን ታይ የነበረች የትግራይ እናት በቅጡ አልተካሰችም። አካሉ ለጎደለ ጎበዝ የቀሪ ዘመኑ ጣፈንታ አልተለየለትም። ተፈናቃዮች ወደ ነባር ቀያቸው እንዳይመለሱ ለአዲሱ ሴራቸው መያዣ እንዲሆኑ ሲወሰንባቸው ከሰው አልተቆጠሩም። የጉባኤው ነግ አባላት የክልሉን ፕሬዝዳንት ውሳኔዎች እንዳያስከብሩና ተባባሪዎች እንዳይሆኑ ተማምለው ግዳጅ ተሰጥቷቸው ተሰማሩ። ትነግ ለሁለት ተከፈለች። የጉባኤው ትነግ እና የጊዜያዊ መስተዳድሩ ትነግ ተብለው ተለዩ። የብረታ ብረት ሌብነት እየተባለ ቀለል ተደርጎ የትግራይ የወርቅ መሬቶች ዘረፋ ደራ። ይሄ ቀስ በቀስ እያደገ ለአንድ ከተማ መስተዳደርና ቢሮዎች ሁለት ሁለት ሹመኞች በሁለቱም ወገኖች ሾሞ መላክ ተጀመረ። ህዝባዊ ስብሰባዎች በየአውራጃው ማድረግ ቀጠለ። የጉባኤው ትነግ በሰፈሩ የክልሉ መንግስት ምንም አይነት ህዝባዊ ስብሰባ እንዳያደርግ በልማት ጉጅሌዎች አፈና ፈጸመ። የመንግስት ተቋማትን በጀት ለፓርቲ ስራ ማዋል በተለመደው መንገድ በጉባኤው ትነግ ተገፋበት። ከየቢሮ ማህተም ዘረፋ ደራ። መሬት ሽንሸናው ደጋፊ ማበራከቻ ተደረገ። ህገ ወጥ የሰዎች ዝውውር ንግድ ጦፈ ከወርቅ ንግድ ጋር ከትግራይ ወደ አስመራ ሲመች ሳይመች ወደ አዲስ አበባ የኮንትሮባንድ ንግድ መስመሮች ተዘረጉ። ይህ ሁሉ ባለበት ሁኔታ መንግስታዊ ተግባራት ተዘነጉ፣ ተፈናቃዮች ተረሱ፣ አካል ጉዳተኞች፣ የጦር አባላቶች በየካምፑ ተጣሉ። ለህፃናት ትምህርት ቤት መሄድ ታሞ የተሟላ ሕክምናና መድኃኒት ማግኘት ተርቦ እርዳታ መቀበል ቅንጦት ሆነ። ስብሰባ፣ መግለጫ፣ ሹምሽር ትግራይን ተቆጣጠራት። በዚህ ሁሉ ምንም ያልሆኑት የጉባኤዎቹ ተነጎች ከመጋቢት ሁለት ቀን 2017 ዓ.ም ጀምሮ ከቀበሌ የጀመረ መፈንቅለ መንግስት ማድረግ ጀምረው መቀሌ ከንቲባ ቢሮ ደርሰዋል። ትግራይ በአመራሮቿ ሽኩቻ በእነዚህ ውጥንቅጦች ስታልፍ የትግራይ ህዝብ ድጋፉንና ተቃውሞውን በአደባባይ ይወጣ አስመልክቷል። ሲቃወም በቻይና የፖሊስ ዱላ ተደብድቧል። በክላሽ ሰደፍ ተቀጥቅጧል። ጥይት ተተኩሶበታል። የቆሰሉት በከፍተኛ ጉዳት ውስጥ ይገኛሉ። የሞቱም ቀብራቸው በትግራይ ተፈጽሟል። ትግራይን እንዲህ ባለ ጨለማ ውስጥ ከተው ወደፊት መጥተው ለመምራት ከመቀሌ አዲስ አበባ ለሹሙኝ ደጅ ጥናት ሲመላለሱ ከርመዋል። አራት ኪሎ ሲመጡ ጭራቆይ ውሾች፣ መቀሌ ሲገቡ ደቦላ አንበሳ ይመስል ይንጎባልላሉ። የትግራይ ህዝብ አስታዋሻቶ ለኤርትራ ሊገበር ከኤርትራ ጋር በተያያዘ ውል ለዳግም ጦርነት ታጭቷል። የትግራይ ልጆች በአውሮፕላን በመኪና ያልቻሉን በእግራቸው ከየአካባቢያቸው እየተሰደዱ ይገኛሉ። ሌላኛው የጦርነት ትኩሳት ትግራይን ሜዳው የትግራይን ሕዝብ ደም ገባሪው ሊያደርግ አሰፍስፏል። ከአቶ ጌታቸው መግለጫዎች ጋር የሚገናኙ ጉዳዮችን እናንሳ። በክልሉ መንግስት የፕሪቶሪያ ስምምነት እንዳይፈጸም የመጀመሪያ እንቅፋቶች የጉባኤው ትነጎች ናቸው ሲሉ አቶ ጌታቸው ተናግረዋል። ከስምምነቱ ጋር ተያይዞ የሚነሳው የመጀመሪያው ጉዳይ በ2013 ጦርነት በወንጀል የተሳተፉ አካላት ተጠያቂ ሁኑ የሚለው ነጥብ ነው ሲሉ አስታውሰዋል። ይህም በተመለከተ አቶ ጌታቸው ለተነሳላቸው ጥያቄ ምላሽ ሲሰጡ ከፕሪቶሪያ ስምምነት በኋላ ትግራይና ፌዴራል መንግስት ውይይት አድርገው የተስማሙበት አንድ ነጥብ ቢኖር በጦር ወንጀለኞች ጉዳይ ብቻ ነው ብለዋል። አቶ ጌታቸው ይህን ይበሉ እንጂ በዚህ ላይ የተስማሙባቸውን ጭብጦች ይፋ ከማድረግ ተቆጥበዋል። በፕሪቶሪያ ስምምነት ከፍ ተደርገው ከሚታዩ ነጥቦች መካከል ሁለቱ የተፈናቃዮችን ወደ ቀያቸው መመለስ እና ከዚህ ጋር ተያይዞ የሚነሳው በአማራና በትግራይ ክልሎች ያሉ የማንነትና የወሰን ማካለል ጥያቄዎች መልስ የሚያገኙባቸው አግባቦች ማመቻቸት ናቸው። አቶ ጌታቸው እነዚህን ሁለት ነጥቦች በተመለከተ ሲናገሩ ተፈናቃዮች ወደ የቦታቸው እንዳይመለሱ የተደረጉት በአንደኛ ደረጃ በጉባኤው ትነግ ነው። ቀጥሎ እሳቸው የሚገኙበትን ክልላዊ መንግስት ተጠያቂ አድርገዋል። በዚህ ጉዳይ ላይ የፌዴራል መንግስት መሄድ የሚገባውን ርቀት አልሄደም ሲሉ ከሰዋል። የወሰንና የማንነት ጉዳዮችን በተመለከተ ከፌዴራል መንግስት ጋር ያልተስማማንባቸው የሪፍረንደም ውሳኔ አጨቃጫቂ ሆኖ ቀጥሏል ሲሉ፣ በተጨማሪም ያልተቀበልናቸው የውሳኔ አሰጣጥ ተግባራት ለዝርዝር አፈጻጸም ቢቀርቡም እነርሱን አቆይቶ ተፈናቃዮችን ዋስትና በመስጠት ቀደም ሲል ለነበሩባቸው ስፍራዎች መመለስ ይቻል ነበር ሲሉ ተናግረዋል። በፕሪቶሪያ ስምምነት ውስጥ ተካተው ሳሉ ያልተተገበሩ ታጣቂዎችን ትጥቅ የማስፈታትና የማቋቋም ተግባራት ናቸው። ፕሬዚዳንት ጌታቸው ረዳ ስለነዚህ ሁለት ወሳኝ ነጥቦች በመግለጫቸው ሲያስረዱ የፌዴራል መንግስት የደበትን እርቀት አድንቀው ከማመስገን ጀምረዋል። አስከትለውም የጉባኤውን ትነግ አባላት ኮንነው ነው የክልሉን ጊዜያዊ መንግስት ኃላፊነት እኔ ወስዳለሁ ሲሉ ተደምጠዋል። የትግራይን ሰራዊት ትጥቅ ማስፈታት ሂደት የቆመው በሁለቱ የህወሓት አንጃዎች ስለመሆኑ የክልሉ ፕሬዝዳንት አስታውቀዋል። ይህን አስመልክቶ ሲናገሩ በተደጋጋሚ የፌዴራል መንግስትን ስወቅስ ቆይቻለሁ። ለዚህ የነበረኝ ብቸኛ ምክንያት ደግሞ የፌዴራል መንግስትን የሚደግፍ ሀሳብ በትግራይ ያራመደ ሁሉ ባንዳ ስለሚባል ከፍረጃው ለማምለጥ ስል የፈጸምኩት ሀቅ ነው ሲሉ እራሳቸውን አጋልጠው ሰጥተዋል። ዲዲርን በተመለከተ ሲቀጥሉ ከ175 ሺህ በላይ ሰራዊት ትጥቁን ለመፍታት አሰፍስፎ እየጠበቀን ባለበት ሁኔታ ሂደቱን ያቋረጥ ነው እኛ እንጂ የፌዴራል መንግስት አይደለም ሲሉ አቶ ጌታቸው እንቅጩን ተናግረዋል። አቶ ጌታቸው ረዳ በ2013 ዓ ም ስለተደረገው ጦርነት አንስተው ትግራይ ላይ በተለየ ሁኔታና ሙሉ ለሙሉ ሊባል በሚችል ደረጃ ስለደረሰው ውድመት ገልጸዋል። ይህንን ስናገር ሌሎች ክልሎች ላይ ያሳለፍነው ጦርነት ጉዳት አላደረሰም እያልኩ አይደለም ካሉ በኋላ ሀሳባቸውን ለጋዜጠኞች ወደ ማብራራት ተመልሰዋል። የትግራይ ልማቶች በአብዛኛው ሊባል በሚችል ደረጃ በአንድም በሌላ መንገድ መቶ በመቶ ጥቅም እንዳይሰጡ ተደርገዋል ወይም በከፊል ወድመዋል አሊያም ውስን ጥገና ተደርጎላቸው ወደ አገልግሎት ሊገቡ በማይችሉበት ደረጃ ተከፍለው ሊታዩ የሚችሉ ሆነው ወድመዋል ሲሉ በትግራይ አምራች ኢንዱስትሪዎች ላይ የደረሱ ጉዳቶችን አስታውሰዋል። ዛሬ በትግራይ ምድር ጦርነት እንዲፈጠር የሚፈልግ ኃይል የለም። በመቶ ሺዎች የሚቆጠሩ ወጣቶቻችንን ትላንት አተናል። ዛሬ ሰባ በመቶ የሚሆነው የተጋሩ ወጣት በትግራይ ምድር ላይ ጦርነት እንዲቀሰቀስ ምንም አይነት ፍላጎት የለውም፣ ምክንያቱም ትላንት በጦርነት የከፈልነውን ዋጋ ያውቃል። ስለዚህ ዛሬ ጦርነት እንድናስነሳበት አይፈልግም። እኔም በግሌ በትግራይ ምድር ምንም አይነት ጦርነት ተቀስቅሶ እርስ በርስ እንድንዋጋ አልፈልግም በማለት ለሰላም ያላቸውን ጽኑ አቋም አሳውቀዋል። የትግራይ ወጣት ከውጭ ኃይሎች የሚነሳ ጦርነት ከሌለ በቀር ለመዋጋት ምንም አይነት ፍላጎት የለውም ሲሉ በድጋሚ አስረግጠው ስለ ወጣቶቻቸው አቋም አስረድተዋል። ወጣቶች ስል ሽማግሌዎቹ አይደግፉኝም እያልኩ አይደለም። የትግራይ ጊዜያዊ መንግስት በትግራይ ምድር ዘጠና በመቶ ድጋፍ ያገኘ አካል ነው። መላው ወጣት የለውጥ ሂደቶቻችንን በመመልከት እየደገፈን ስለመሆኑ ማረጋገጫ ለመስጠት እችላለሁ በማለት ህዝባቸውን አመስግነዋል። በተጨማሪም አቶ ጌታቸው ከጦርነቱ በኋላ የትግራይ ኢኮኖሚ መሻሻል አልቻለም በሚል ተጠይቀው ምላሽ ሰጥተዋል። በምላሻቸው የትግራይ ነጋዴዎች መልሰው እንዲቋቋሙ ባንክ ውስጥ ባላቸው ብር ልክ ብድር እንዲፈቀድላቸው አድርገን ነበር፣ ነገር ግን አደገኛ አካሄድ ፈጠረብንና አስቆም ነው በማለት በወቅቱ የተፈጠረውን ዘረፋ ሳይገልጹ በምጸት ፈገግታ አልፈውታል። ይሄ የትግራይ መንግስት ውሳኔ ለዘራፊዎች ባንኮችን አሳልፎ ይሰጠ ስለነበር በወቅቱ በመላው ኢትዮጵያ ከፍተኛ ጫጫታ ፈጥሮ በፍጥነት እንዲቆም የተደረገ ጉዳይ ነው። ከዚህ ውጭ በጦርነቱ የወደሙ የትግራይ ሀብቶች እንዴት እንደገና መመለስ ይችላሉ፣ ኢኮኖሚያችንን እንዴት መልሰን እንዲያንሰራራ ማድረግ እንችላለን በሚሉ ጉዳዮች ላይ የትግራይ ምሁራኖችን ሰብስቤ አንድ ሰነድ አዘጋጅተን ነበር። ይህንንም እንዴት አድርገን ወደ ስራ እናስገባው አቆም ነው በማለት ስራ መስራት ስላለመቻላቸው ተናግረዋል። የትግራይ ገበሬዎችን ይዘን በግብርናው መስክ ከፍተኛ ምርታ የሚያመጡ ስራዎች ለመከወን የሚያስችል አክሽን ፕላን አዘጋጅተን ነበር። ይህንንም የት ባገኘ ነው ሰላም እንተግብረው ሲሉ ሰርተው ለማሳየት አዘጋጅቷቸው ሊተገብሯቸው ያልቻላቸውን እቅዶቻቸውን ለመንግስትና ለህዝባቸው ይፋ አድርገዋል። አቶ ጌታቸው ስለ ማህተም ንጥቂያ ሲናገሩ ህጋዊ ውክልና ሳይኖርህ ማህተም ብትዘርፍ ምን ልትሰራበት ትችላለህ? በማለት ጠይቀው ሲያበቁ ዘራፊው ቡድን ግን ምናልባት ደጋፊ ለማብዛት የመሬት ሽንሸናውን ህጋዊ ሊያደርግበት ይችላል ሲሉ የቀድሞ የትግል ጓዶቻቸውን በርካታ አንከኖች እያነሱ እንዳይሸጡ እንዳይለወጡ አድርገው መግለጫቸውን አጠናቀዋል። እንዲህ ባሉ ሁኔታዎችና የሴራ ጌቶች ደባ የተተበተበው ጊዜያዊ መንግስት ነው ትግራይን ያሻግራል ተብሎ ለሁለት ዓመታት የተጠበቀው። ትግራይን ማሻገር አይደለም፣ ዛሬ የገዛ መቀመጫውን በአደባባይ ስለመነጠቁ በጉባኤው ትነግ ተነግሮናል። የትነግ የዲጂታል ሚዲያ አርሚዎችም ከያሉበት ሰርግና ምላሽ ሆኖላቸው በጭፈራ ደምቀው አምሽተዋል። የፕሬዝዳንት ጌታቸው ረዳ መንግስት በዚህ ሰዓት በትግራይ ውስጥ ምንም ማድረግ ወደማይችልበት ደረጃ መሸጋገሩ ግልጥ ሆኗል። የክልሉን መንግስት ለማዳን የፌዴራል መንግስት ተሳትፎ የማይቀር ጉዳይ መሆኑን የሚያሳዩ ሀቆች ፈጠው ወጥተዋል። አቶ ጌታቸው ረዳም ሁሉንም ነገር ነገ ከነጎዲያ እናያለን ሲሉ ተደምጠዋል። ባለፉት ሁለት ዓመታት በአስቸጋሪ ቅርቃር ውስጥ ያለፈው የፕሬዝዳንት ጌታቸው መንግስት ስራ ሰርቶ ማሳየት ስላለመቻሉ አይደለም። መንግስት ሆኖ መቀጠል ስለመቻሉ ብቻ ሊመሰገን የሚገባው ነው። አቶ ጌታቸው ከላይ ሳት ከታች ፍም እየነደደባቸው የትግራይን ሕዝብ ላለፉት ሁለት ዓመታት መከላከል ችለዋል። እውነታው በደንብ ሲፈተሽ አቶ ጌታቸው ስለ ትግራይ ህዝብ እንጂ ስለ ትነግ ከጨረሱ የቆዩ ይመስላሉ። የትግራይን ህዝብ ከጦርነት ታዳጊ ሆነው በዋትና በብልጽግና መሃል የቆሙ በሳል ፖለቲከኛነታቸውን ያስመሰገሩ የትግራይ የጭንቅቀል ልጅ ናቸው። በምርጫ ቦርድና በዋት መካከል የተገኙ የሰላም ሰው አቶ ጌታቸው ረዳ ብለናቸዋል። ትነጎች ቢገባቸው ወልደው በሚያደርሷቸው አባቶቻቸውና እናቶቻቸው መሐል ተገኝተው አንድ አሙስ የቀሯቸውን ሟቾች ከጉድጓዳቸው አፋፍ ዛሬም እንደ ትላንቱ እየታደጓቸው በሚገኙት አቶ ጌታቸው ረዳ ተስፋ በሰነቁ ነበር። አዛውንቶቹ ግን የአቶ ጌታቸው ረዳ የበሬ ግንባርነት አልገባቸውም። ብዙ ጥይቶች ከካርታዎቻቸው ያደሩት በአቶ ጌታቸው በዚያ መገኘት ስለመሆኑ ማሰብ አልቻሉም። የትግራይን ወጣት ቁጣ የያዙላቸው አቶ ጌታቸው መሆናቸውን አምኖ መቀበል ከብዷቸዋል። እኚህ ሰው በትምህርት ዓለም የማይታሙ ገና በለጋነታቸው ቀለም ቀመስ ተብለው በትነግ ለካድሬነት የተመለመሉ የሕግ ምሁር ናቸው። በንባብ ባዳበሯቸው ጠቅላላ እውቀቶቻቸው የሚታሙ አይደሉም። ትግራይ አፍራሿ በበዛበት በዚህ ዘመን ከፊት ያለ ልጇ ጌታቸው ረዳ በትግራይ ወጣቶች ታምነው ቆመዋል። ጌታቸው ረዳ ለትግራይ ፖለቲካ፣ ለመሃሉም፣ ለዳሩም ለጠረፉም ባላንስ መጠበቂያ ናቸው። የትግራይ ህዝብ በንቃት እንዳያጣቸው ሊጠብቃቸው ይገባል። ትነጎች አፋቸው ሆነው የሰሩላቸውን አቶ ጌታቸው ረዳን ዛሬ ከስልጣናቸው የሸኙ መስለዋል። አቶ ጌታቸውም ወቅታዊውን የትነግ እንቅስቃሴ የመንግስት ግልበጣ ነው ሲሉ ጠርተውታል። በኢትዮጵያ የሚገኙ ወደ 25 የሚጠጉ የዓለም ሀገራት ኤምባሲዎች በትግራይ እየሆነ ያለው አልተመቸንም ሲሉ ስጋታቸውን አሳውቀዋል። ለዚህ የፌዴራል መንግስት ምላሽ ምን ይሆናል? እስካሁን የታወቀ ነገር የለም። የትግራይ ክልላዊ መንግስት ፕሬዝዳንት አቶ ጌታቸው ረዳ እንዳሉት አይናቸውን በጨው አጥበው በከረባታቸውና በቱክሲዶዋቸው ከትግራይ አሸብርቀው ከሚመጡ ሰው በላ ቆሞ ቀር ጦረኞች ጋር የፌዴራል መንግስት መደራደሩን ሊያስብበት ይገባል። ከአቶ ጌታቸው ረዳ የተጋራ ነው። የዛሬ መልእክታችን መቋጫ ሀሳብ ነው። ፈጣሪ ሰላሙን ያብዛልን፣ ሰላም ይስጠን።